ሰላም ጤና ይስጥልኝ። ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመራረጥ ናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የህወሓት ታጣቂዎች በራያ ዛታ አንድን ቄስ ደበደቡ። በራያ ዞን ዛታ ወረዳ የሚገኙ አርሚ 26 ተብለው የሚጠሩ የህወሓት ታጣቂዎች አባል የሆነ ወድ ኮሚሳር የተባለ ታጣቂና ሌሎች ታጣቂ ጓደኞቹ የወረዳው ተወላጅ የሆኑት ቄስ አሰፋ ሰጠኝ የተባሉ የሰባ አምስት ዓመት አዛውንት እንዲሁም የሀገር ሽማግሌ በዱላ ደብድበው ጭንቅላታቸው ተሰፍቶ እንደሚገኝ ተገልጿል። ይህንን ድርጊታቸው በዛታ ወረዳ ህዝብ ላይ በተደጋጋሚ እያደረጉት ይገኛል የተባለ ሲሆን በዚህ አንድ ወር ብቻ ዲያቆን ኃይሌ አያሌው፣ ዲያቆን ስዩም ግርማ፣ ተስፋይ ወራሹ፣ ወንድሙ ሁልፉና አስፋው የተባሉ የወረዳው ተወላጆች በእነዚህ ታጣቂዎች ክፉኛ ተደብድበው መቀሌ አይደር ሆስፒታል ለህክምና ተልከዋል። እነዚህ ታጣቂዎች ቀደም ሲል የወረዳውን አመራር ለማፈን እና ማህተሙን ለመንጠቅ ሞክረው የሀገር ሽማግሌዎች ግጭት እንዳይፈጠር ከሁለቱም ወገን ቆመው አስታርቀዋል የተባለ ሲሆን አሁን ከሽማግሌዎቹ አንዱ የሆኑት ቄስ አሰፋ ሰጠኝ ወደ ቤታቸው በመሄድ ቆርቆሮውን በድንጋይ ደብድበው ቄሱንም አጥቅቷቸዋል ተብሏል። አይኤምኤፍ ለኢትዮጵያ ከሚሰጠው ብድር ውስጥ 260 ሚሊዮን ዶላር ሊለቅ ነው። ኢትዮጵያና የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ባለሙያዎች በተራዘመ የብድር አቅርቦት ሶስተኛ ግምገማ ላይ ከስምምነት ደርሰዋል። ግምገማው በአይኤምኤፍ ስራ አስፈጻሚ ቦርድ ሲጸድቅ የኢትዮጵያ መንግስት ከዓለም አቀፉ ተቋም ከሚበደረው 3.4 ቢሊዮን ዶላር ውስጥ 260 ሚሊዮን ዶላር ሊለቀቅለታል። የአይኤምኤፍ ቦርድ ግምገማውን ከማጽደቁ በፊት የኢትዮጵያ መንግስት ከይፋዊ አበዳሪዎች ጋር የመግባቢያ ስምምነት ላይ ይደርሳል ተብሎ ይጠበቃል። ይህንን ትናንት አርብ፣ ግንቦት 22 2017 ዓ.ም ይፋ ያደረጉት ከሁለት ወር ገደማ በፊት ወደ አዲስ አበባ መጥቶ የነበረው የአይኤምኤፍ የባለሙያዎች ቡድን የመሩት አልቫሮ ፒሪስ ናቸው። መቀመጫውን በዋሽንግተን ዲሲ ያደረገው ዓለም አቀፉ የገንዘብ ድርጅት ለኢትዮጵያ መንግስት 3.4 ቢሊዮን ዶላር የሚያበድርበትን መርሃ ግብር ተግባራዊ ሆነው ባለፈው ሐምሌ 2016 ዓ.ም ነበር። የብድር ስምምነቱ በገበያ ወደሚወሰነው የውጭ ምንዛሬ ግብይት ስርዓት መሸጋገርን ጨምሮ አምስት ቁልፍ የኢኮኖሚ ፖሊሲ ለውጦችን ያካተተ ነው። በዚህ ስምምነቱ መሰረት የኢትዮጵያ የውጭ ምንዛሬ ግብይት ከሐምሌ 22 2016 ዓ.ም ጀምሮ በባንኮችና በደንበኞቻቸው እንዲወሰን ሲደረግ አይኤምኤፍ 1 ቢሊዮን ዶላር ለመንግስት ለቋል። የዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ በስምምነቱ የተካተቱ የኢኮኖሚ ፖሊሲዎች አተገባበር ላይ የተደረገውን የመጀመሪያ ግምገማ ያጸደቀው ባለፈው ጥቅምት ወር መጀመሪያ ላይ ነበር። በዚህ ጊዜ አይኤምኤፍ ለኢትዮጵያ ከተፈቀደው ብድር ውስጥ 347 ሚሊዮን ዶላር ያህሉን ለቀዋል። የኢትዮጵያ መንግስት ተጨማሪ 248 ቢሊዮን ዶላር ከዓለም አቀፉ የገንዘብ ድርጅት የወሰደው የአይኤምኤፍ ስራ አስፈጻሚ ቦርድ ሁለተኛውን ግምገማ በጥር ወር መጀመሪያ በተመሳሳይ መልኩ ካጸደቀ በኋላ ነበር። የተራዘመ የብድር አቅርቦት ሶስተኛው ግምገማ በድርጅቱ ስራ አስፈጻሚ ቦርድ ከጸደቀ ከአጠቃላይ ብድሩ ውስጥ የኢትዮጵያ መንግስት የወሰደው የገንዘብ መጠን 1.848 ቢሊዮን ዶላር ገደማ ይደርሳል። ለሶስተኛው ግምገማ ወደ አዲስ አበባ መጥቶ የነበረው የአይኤምኤፍ የባለሙያዎች ቡድን የመሩት አልቫሮ ፒሪስ የኢትዮጵያ መንግስት ባለስልጣናት በመርሃ ግብሩ የመጀመሪያ ዓመት የወሰዷቸው የፖሊሲ እርምጃዎች ጠንካራ ውጤቶች ማምጣታቸውን ገልጸዋል። የሀገሪቱን የገንዘብ ፖሊሲ ለማዘመን፣ የሀገር ውስጥ ገቢ ለማሰባሰብ፣ የማህበራዊ ጥበቃ መርሃ ግብሮችን ለማጎልበት፣ የመንግስት ድርጅቶችን ለማጠናከር እና ለፋይናንስ መረጋጋት መሰረት ለመጣል የተወሰዱ እርምጃዎች አበረታች ውጤት ማሳየት መቀጠላቸውንም አስታውቀዋል። አልቫሮ ፒሪስ የጠቀሷቸው አንኳር ጉዳዮች በዓለም አቀፉ የገንዘብ ድርጅት የተራዘመ የብድር አቅርቦት መርሃ ግብር ውስጥ የተካተቱ የኢትዮጵያ መንግስት የቤት ስራዎች ናቸው። ከመጋቢት 25 ከሚያዝያ 9 2017 ዓ.ም ድረስ በአዲስ አበባ የሰነበተው የአይኤምኤፍ የባለሙያዎች ቡድን በቆይታው ከገንዘብ ሚኒስትሩ አቶ አህመድ ሸቴ፣ ከምክትላቸው ዶክተር እዮብ ተካልኝ፣ ከብሔራዊ ባንክ ገዢ አቶ ማሞ ምህረቱና ከሌሎች ከፍተኛ ባለስልጣኖች ጋር ውይይት አድርገዋል። ቡድኑ ከዚህም በተጨማሪ ከባንኮች ከንግዱ ማህበረሰብ እና ከሲቪል ማህበራት ተወካዮች ጋር መወያየቱን ድርጅቱ ትናንትና ባወጣው መግለጫ አመላክቷል። ኢትዮጵያን ኢንሳይደር መረጃው አጋርቶታል። በሱዳን በአንድ ቀን 23 ሰዎች በኮሌራ በሽታ ህይወታቸው ሲያልፍ፣ ከ1300 በላይ ደግሞ ተጠቅተዋል። የሱዳን ባለስልጣናት በካርቱም ግዛት የኮሌራ በሽታ መጨመሩን ሐሙስ ዕለት አስታውቀዋል። በካርቱም ግዛት የጤና ሚኒስቴር የድንገተኛና ወረርሽኞች ቁጥጥር ዳይሬክተር የሆኑት መሐመድ አልቲጂኒ በግዛት ውስጥ የተመዘገቡ የኮሌራ ተጠቂዎች ቁጥር ጨምረዋል። ባለፉት 24 ሰዓታት ውስጥ ብቻ 1375 ሰዎች በበሽታው መጠቃታቸው ተመዝግበዋል ሲሉ ተናግረዋል። አክለውም በህክምና ጣልቃ ገብነት የሟቾች ቁጥር ቀንሷል፣ የ23 ሰዎች ህልፈት ብቻ ተመዝግበዋል ብለዋል። በአሁኑ ወቅት 1116 ሆማን በለይቶ ማቆያ ህክምና እየተደረገላቸው መሆኑን ጠቁመዋል። የአገልግሎት ማከሚያ ማዕከላትና ኢንፌክሽን በተስፋፋባቸው አካባቢዎች አራት የመጠለያ ማዕከላት ተቋቁመዋል። ይህም አላማው ተጠቂዎችም ቀድሞ ለማወቅ ለማከምና ገዳይነቱን ለመቀነስ ነው ሲሉ አልቲጃኒ ተናግረዋል። ሮቡዕ ዕለት የካርቱም ግዛት የጤና ሚኒስተር እንዳስታወቀው ማክሰኞ ዕለት ብቻ 942 የኮሌራ ተጠቂዎችና የ25 ሰዎች ህልፈት መመዝገቡን ይፋ አድርጓል። ሰኞ ዕለት ደግሞ 1177 በኮሌራ መያዛቸው የተረጋገጠ ሲሆን 45 ሰዎች ሞተዋል። በሱዳን እስካሁን 1632 ሰዎች በኮሌራ ህይወታቸው ሲያልፍ በድምሩ 60993 የኮሌራ ተጠቂዎችን ተመዝግበዋል። እንደ አውሮፓውያን አቆጣጠር በነሐሴ 2024 የሱዳን ባለስልጣናት ኮሌራን ብሄራዊ ብሔራዊ ወረርሽኝ ብለው አውጀዋል። እንደ ኤሮፒያን አቆጣጠር ከሚያዝያ 2023 ጀምሮ በሱዳን ጦርና በተቀናቃኙ የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መካከል እየተካሄደ ባለው የእርስ በርስ ጦርነት የሱዳን የጤና መሰረተ ልማት በጣም ከተገዱት መካከል ዋነኛው ነው። በናይጀሪያ በደረሰ የጎርፍ አደጋ የ88 ሰዎች ህይወት አለፈ። በማዕከላዊ ናይጄሪያ በኒጀር ግዛት ላይ ቦታው ሞኳ እየተባለ በሚጠራው አካባቢ በደረሰ የጎርፍ አደጋ እስካሁን የ88 ሰዎች ህይወት ማለፉን ተገልጿል። እንደ የስፑትኒክ አፍሪካ ዘገባ በአደጋው ከ50 በላይ የሚሆኑ ቤቶች በጎርፍ የተወሰዱ ሲሆን የአካባቢው ባለስልጣናት ቁጥር ከዚህም ሊጨምር እንደሚችል ተናግረዋል። በናይጄሪያ የዝናባ ማወራት ገና እየጀመረ በመሆኑና በአየር ንብረት ለውጥ ምክንያት መሰል አደጋዎች ሊከሰቱ ስለሚችሉ ዜጎች እራሳቸውን እንዲጠብቁ የአየር ንብረት ባለሙያዎች አስጠንቅቀዋል። የትራምፕ አስተዳደር ለፌዴራል የስራ ቅጥር ዘር፣ ጾታና ማንነት የሚጠይቅ መረጃ መጠየቅ እንዲቆም አዘዘ። የትራምፕ አስተዳደር የፌዴራል ኤጀንሲዎች በዘር፣ በጾታ፣ በጎሳ ወይም በብሔራዊ ማንነት ላይ በመጠየቅ ውሳኔ ለመስጠት የሚወስደውን መረጃ መጠቀማቸውን እንዲያቆሙ ሐሙስ ዕለት መመሪያ አስተላልፈዋል። ከሰራተኞች አስተዳደር ጽፈት ቤት ኦፒኤም ሐሙስ ዕለት ባወጣው ማስታወሻ ላይ የተሰጠው መመሪያ እንደሚያሳየው በጥር ወር በፕሬዝዳንት ዶናልድ ትራምፕ የፌዴራል ቅጥርን በብቃትና ከስራ ጋር በተያያዙ መስፈርቶች ላይ በጥብቅ ቅጥር እንደሚፈጽም የሚያስችለው ሰፊ የምርጫ ሂደት ግፊት አካል ነው። ማስታወሻው የተወሰኑ ቡድኖች ሰዎችን አለመወከል የመገምገም ጽንሰ ሀሳብን ጨምሮ በቅጥር ልምድ ላይ የነበረውን የስነ ህዝብ ስታቲክስን መሰብሰብ፣ መጠቀምና ማሰራጨት ይከለክላል። ልዩነት ፍትሐዊነትና ማካተት ፕሮግራሞች በነጮችና በወንዶች ላይ አድሏዊ ናቸው በማለት በትራምፕና በአጋሮቻቸው ለረጅም ጊዜ የቆዩ ትችቶችን በማስተጋባት ይታወቃሉ። ተችዎች ግን መሰል እርምጃዎች ፍትሐዊነት ያበላሻሉ በማለት ይሟገታሉ። እርምጃው የሰው ኃይል ብዝሃነትን ለማስፋፋት እና ስርዓታዊ ያለውን ለመቅረፍ ያተኮሩ የረጅም ጊዜ የፌዴራል ተግባራት ጉልህ የሆነ ሂደት ይወክላል። ተቺዎች እንደሚሉት የስነ ህዝብ ክትትልን ማስወገድ በቅጥሩ ውስጥ ያሉ ልዩነቶችን ለመለየትና ለማስተካከል የሚደረገው ጥረት ያዳክማል። የስነ ህዝብ መረጃን ከመከልከል በተጨማሪ በሊቃውንቲ የአካዳሚክ ምስክርነቶች ላይ ያለውን ከመጠን በላይ መተማመንን በመተቸት ሰፊ የስራ ቅጥር ምልመላ እንዲደረግ ይጠይቃል። ኤጀንሲዎች ከትምህርት ቤትና እምነት ቤት ላይ ከተመሰረቱ ድርጅቶች እጩዎች እንዲፈልጉ አሳስበዋል። ትኩረቱ ማስታወሻው ለህገ መንግስታዊ ሴቶችና ለህግ የበላይነት ቁርጠኛ በሆኑት አርበኞች አሜሪካውያን ላይ መሆን አለበት